የሰው ልጅ የማንነትና የሀሳብ ብዝሃነት ተፈጥሯዊና ሊጠፋ የማይችል በመሆኑ የማንነትና የሀሳብ ልዩነትን እውቅና ሰጥቶ ማስተዳደር ተገቢ መሆኑን በወሎ ዩኒቨርሲቲ የሕዝብ አስተዳደር መምህርና የልጅ ኢያሱ የዴሞክራሲና ልማት ጥናት ተቋም ዳይሬክተር ረዳት ፕሮፌሰር ሙልጌታ ተስፋ የተናገሩ የሰው ልጅ የጋራ ማንነት ያለው በመሆኑ የጋራ ማንነቶችን ለማጠናከር የሚያስችሉ መርሆችን ተግባራዊ ማድረግ እንደሚገባ መክረዋል። ከድራሊ ተጨማሪ አለው። የሰው ልጅ የማንነትና የሀሳብ ብዝሀነት ተፈጥሯዊና ሊጠፋ የማይችል ነው የሰው ልጅ ይህን ከተረዳ ረጅም ዘመና ቢያስቆጥርም የማንነትና የሀሳብ ልዩነትን የሚያስተናግድበት መንገድ ግን ብዙ ችግሮች እንደነበሩበት ታሪክ አሳይቷል በወሎ ዩኒቨርሲቲ የገቨርነንስ መምህርና የልጅ ኢያሱ የዲሞክራሲና ልማት ጥናት ተቋም ዳይሬክተር ረዳት ፕሮፌሰር ሙልጌታ ተስፋዬ ሁለት አይነት የብዝሀነት ማስተናገጃ መንገዶች እንዳሉ ገልጸው አንደኛው መንገድ ዘመኑን የማይመጥንና የማያዋጣ እንደሆነ ተናግረዋል ሁለት አይነት የብዝሀነት ማስተናገጃ መንገዶች አሉ ማለት ነው አንደኛው ማጥፋት ነው። ሁለተኛው ደግሞ ማኔጅ ማድረግ ወይም ማስተዳደር ነው። ማጥፋት እንደነገርኩ ዘር ማጥፋት ሊሆን ይችላል፣ ህዝብን ማፈናቀል ሊሆን ይችላል። እኔን አይመስልም ብለ ያሰብከው ሩዋንዳ ላይ የተፈጠረው ቱሲዎች እኛን አትመስሉም፣ ሩዋንዳ የሁቱ ሀገር ናት፣ ስለዚህ ከዚህ ልቀቁ ብሎ የማፈናቀል ዘር የማጽዳት ከእናንተ ጋር መኖር አንችልም፣ በጣም እንለያያለን ተብሎ የመገንጠል ለምሳሌ ዩጎዝላቪያ ላይ ያየ ነው። ደቡብ ሱዳንም ያየ ነው። እነዚህ ብዝሃነትን የመረጃ ብዝሃነትን የማስተናገጃ መንገዶች ያለፈባቸውና የብዝሃነትን ጸጋ የማያጎናጽፉ ናቸው። ሁለተኛው የማንነትና የሀሳብ ብዝሃነት ማስተናገጃ መንገድ ልዩነቶችን እውቅና ሰጥቶ ማስተዳደር ሲሆን የሰው ልጅ የዲሞክራሲ አስተሳሰብን እያዳበረ በመጣ ቁጥር ብዝሃነትን እውቅና ሰጥቶ ለጋራ ሰላምና እድገት ማስተዳደር ተመራጩና አዋጩ ነው ይላሉ። የሰው ልጅ የጋራ ማንነት ያለው በመሆኑ የጋራ ማንነቶችን ማጠናከር ተገቢ እንደሆነም ይመክራሉ። ሰው የተለያየ ማንነት ቢኖረው የጋራ ማንነት የለውም ወይ የሚለው ነው። ይሄ ነው ሰው ስህተት የሚሰራው። እንዲሁም የሰው ልጆች ከንጥል ማንነቶቹ የበለጠ የጋራ ማንነቶቹ ብዙ ናቸው። የሰው ልጆችን ዘር ከማጥፋት ይልቅ ከኔ የተለየ ነው በሚል አፈናቅሎ ወደ ሌላ ቦታ እንዲሄዱ ከማድረግ ይልቅ፣ ተገንጥሎ ለብቻ ከመከለል ይልቅ ተቻችሎ ተከባብሮ የተለያዩ ብዝሃነቶችና ማንነቶች እኩል ተወክለው ተመካክረው በሰጥቶ መቀበል መርህ እና በትብብር መርህ በወንድማማችነት መርህ ከመኖር ውጪ አማራጭ የለም። የጋራ ማንነቶችን ለማጠናከር የሚያስችሉ መርሆችን ተግባራዊ ማድረግ እንደሚገባም ገልጸዋል። ሰዎች በጎ እይታ ሲኖራቸው፣ አንዱ አንዱን በበጎ ሲመለከት፣ አንዱ ሌላውን እንዲያመን የሚያደርጉ ስራዎች ሲኖሩ፣ እንዲህ አይነት እይታዎች በዳበሩ ቁጥር የጋራ ማንነት እየዳበረ ይመጣል። ሁለተኛው የጋራ የሆኑ ልማቶች የጋራ የሆኑ የፖለቲካ ግቦች የጋራ የሆኑ የማህበራዊና የኢኮኖሚያዊ ግቦች ማዳበር ነው። በመሰረተ ልማቶች ማስተሳሰር ማስተሳሰር የተሳሰረ ማህበረሰብ የጋራ ማንነቱ እየዳበረ እየጎላ መምጣቱ አይቀርም። ሌላው መቻቻልና መተማመን በመሆኑ ይህንኑ ማጠናከር ያስፈልጋል ብለዋል። ረዳት ፕሮፌሰር ሙልጌታ በሁለት ወገኖች መካከል አንደርስታንዲንግ ወይ መገነዛዘብ ከመገነዛዘብ አልፎ አንዱ ለአንዱ አለኝታ መሆን አንዱ ለአንዱ የክፉ ጊዜ ደራሽ መሆን አንዱ ሌላውን ማመን ጉዳት አያደርስብኝም ብሎት ማመን የማይፈራረጁ የሚተማመኑ የሚገነዛዘቡ አንዱ ለሌላው አለኝታና ዋስትና የሚሆኑበት ሂደት ማለት ነው። መቻቻል መንግስትና መገናኛ ብዙሀንም የማንነትና የሀሳብ ብዝሀነትን በተገቢው መንገድ ማስተናገድ እንዳለባቸው ረዳት ፕሮፌሰር ሙልጌታ ተስፋዬ ተናግረዋል።